ሰላም ሰላም፣ እንኳን አለ አለ ሰላም ሰላም። ተመልካቾቻችን ፋና ቀለማት ላይ ትገኛላችሁ። እንግዲህ ዛሬ ወጣ ብለን ደግሞ እንግዳ የምናናገርበት አናገርበት ሰዓት ነው። ለሱም እንግዳ ጋብዘናል። የተከበረው ሙዚቀኛ በጥቂቱ እንተዋወቅና ደግሞ ጨዋታችን እያነሳን ቆይታ እናደርጋለን አይደል። ያው ከተለመደው ከስቱዲዮ ወጣ ብለን ዛሬ የእንግዳ ሰዓታችንን ከጋሽ ዳዊት ይፍሩ ጋር ቆይታ ልናደርግ እዚህ ተገኝተናል። ፋና ቀለማት ተመልካቾቻችን ደግሞ ከኛ ጋር እንድትሆኑ ጋብዛለን። በጣም ጥሩ እንግዲህ፣ በብዙ የተለያዩ ስራዎችን ለዘመናት ማሳት ይቻላል፣ ግን ለተመልካቾቻችን የተመጠነ ደቂቃም ስለሚኖርን እንደው አበይት የሚባሉትን ነገሮች እያነሳን ከእናንተ ጋር ቆይታ እናደርጋለን። ትንሽ ለትውቂያ እንዲሆናችሁ ደግሞ ተመልካቾቻችን ከስራዎቹ ከህይወቱ ሊያካፍለን ስለሆነ በደንብ እንተዋወቃለን ብለን እናስባለን። ተወዳጁ አቀናባሪ ፒያኒስት፣ እንዲሁም የሮሃ ባንድ መስራች ነው። የክቡር ዶክተር ዳዊት ይፍሩ ከሰሞኑ እንግዲህ የአዲስ አበባ ከተማ ባህል ኪነ ጥበብና ቱሪዝም ቢሮ በተለየ መንገድ እውቅና አበርክተዋል። የሀገር ባለውለታ የሚል የምስጋና የክብር ዲፕሎማ ሰጥቶታል። በተጨማሪም የሙዚቀኛ ዳዊት ይፍሩን ስራዎች የሚያሳይ ጥናታዊ ጽሁፍም ቀርቦ እንዲሁ ውይይት ተደርጎበት ነበር። ይሄ በጣም ደስ የሚያሰኝ ነገር ነው። ያው ተወዳጁ ሙዚቀኛ ዳዊት ከ50 ዓመታት በላይ በሙዚቃ ጉዞ ያለ መሰልቸት በትጋት ያገለገለ ነው። ከዛ በተጨማሪ ደግሞ ለኛ ለፋና ቴሌቪዥን ለፋና ሬዲዮ እጅግ በጣም ተባባሪ ነው። ለዚህ ደግሞ በጣም ልናመሰግንህ፣ ልናከብርህ እንወዳለን። የወልቂጤ ዩኒቨርሲቲ ደግሞ የክብር ዶክተር ሰጥቶታል። ይህንንና እና መሰል ጉዳዮችን እያነሳ ዛሬ ቆይታ እናደርጋለን። ተመልሶ እነዛን አመታት ለማሰብ በጣም ደስ የሚያሰኝ ነገር፣ ሊያስቸግር የሚችል ነገር ሊኖረው ይችላል። ግን በተለየ መግቢያ እንዲሆን አንተ እንደው በጉዞህ መካከል የተደሰትክበት የተለየ ጊዜ ካለ ይሄኛው የሽልማት ወቅት ሊሆን ይችላል፣ ከዚህ በፊት የነበረ ሊሆን ይችላል። እንደው ይህን ጊዜ በጣም አረሳውም በሙዚቃ ህይወቴ ውስጥ ብለን የምታስበው ነገር ካለ ጥቂት እንካፈል ና እንገባለን ወደ እንግዲህ እንደ ገለጻችሁት ሀምሳ ዓመት በጣም ረጅም ነው። የሀምሳ አመት ታሪክ ማስታወስም በጣም ከባድ ነው። በነዚህ ዘመናት ውስጥ ደስ ያሉኝ ጊዜያቶች በጣም በርካታ ናቸው። ከነዚህ ከበርካታዎቹ መካከል የመጀመሪያው እንግዲህ ምለው ወደ ሙዚቃ ዘርፍ ውስጥ ገብቼ በወጣትነቴ ነው በልጅነቴ ነው የገባሁት ማለት ይቻላል ገብቼ በሁለት ወር ውስጥ ሙዚቀኛ መሆን መቻሌ የመጀመሪያው ያስደንቀኛል። ከዛ በኋላ እንግዲህ የሙዚቃ ትምህርትም ተምሬ የቀለምም ትምህርት ተምሬ እንግዲህ ያው እንግዲህ አካለ መጠን መድረስ አለ አይደለም? ትዳር መስርቼ የመጀመሪያውን ልጄን ስወልድ ደግሞ ከፍተኛው ደስታ ነው የተሰማኝ። ህይወት ምን እንደሆነች የዛን ጊዜ ነው ያየሁት። ልጅ መወለድ ማለት ትልቅ ኃላፊነት ነው እና ያ ኃላፊነት ተሰምቶኝ የመጀመሪያ ያደረኩት እርምጃ ይሄ ምንድነው ዲነገ ተነጎዳ ባል ኖርስ ይሄ ልጅ ምን ይሆናል ብዬ አስቤ ላይፍ ኢንሹራንስ የገባሁት የዛን ጊዜ ነው። የተለየ ተሞክሮ አዎ። እና በቃ ተጨነኩ። አላ አይደለም ሰው የ ይቺን አለማቅ ሰው ወደዚህች አለማምጥተ ያንን ግብ ሳታደርስ ደግሞ ማለፍ ደግሞ ከባድ ነው እና ስለዚህ ልጄን የሚማርበትና የሚኖርበትን ነገር ማሰብ አለብኝ ብዬ ያ ማረጌ ነው። ከዛ በኋላ እንግዲህ ያደረግኩት በጣም ደስ ካሉኝ ስራዎች መካከል የሙሉቀን መለሰ የመጀመሪያ ፀሐዬ ፀሐዬ ከሚለው ጀምርና ሚሊኮስ ናቸው። እሸት እሸት ከሚለው ጀምሮ ናኑና ነኒ ሌቦ ነይ ዋሳ መገና እንደዚህ እንደዚህ የተባለ የሙሉቀን ስራዎች በሙሉ የሰራሁበት እና ውጤት አገኘሁበት እና እነዚህ ስራዎች ባይሳኩ ኖሮ እኔ በሙዚቃ እዚህ መቀጠሌ እግዚአብሔር ይወቀው። ምክንያቱም ሌላም ሙያ ስላለ በዛ ሙያም እየሰራው ስለነበረ ወደዛ ላመዝን ይችላሉ እና እነዚህ እነዚህ ስራዎች እንግዲህ የው 50 አመት በጣም ረጅም ጊዜ ነው። በጣም ረጅም አገልግሎት ነው። እንግዲህ ጋሽ ከ1970 እና ዎች የተቀዱ ከ200 በላይ ያቀናበርካቸው ስራዎች አሉ። አልበም በአልበም ደረጃ ማለት ነው። ከነዛው ውስጥ በርካታ ናቸው። የተወሰኑትን እንጥቀስ ብንል ልጀምር ጨዋታ፣ ስምህን አወሳኝ፣ የአገር ቤቷ፣ ያምራል ጥለትሽ፣ ይቺነች ሀገሬ፣ እኛውን፣ እንታረቂ፣ 13 ወር ጸጋ፣ በእጅግ በርካታ ናቸው እና ሮሃ ባንድ ውስጥ ደግሞ ከ1973 ከመመሰረት ጀምሮ በባንድ አባላት ለ13 ዓመት እዛው ውስጥ ከመቆየት ጀምሮ በርካታ ስራዎችን አበርክተሃል፣ በርካታ ስራዎችን ሰርተሃል። እና የሮሃ ባንድ ሳውንድ ለየት የሚያደርገው ምንድን ነው ብለህ ታስባለህ? የመጀመሪያውን እንግዲህ ግልጽ የሚያደርገው ና ከሌላው ለየት የሚያደርገው ሁለት ቴነር ሳክስፎን በአንድነት የሚሰለፋቸው ነው። ከዛ በፊት የነበሩት እንግዲህ እነ ክቡር ዘበኛ ጦር ሰራሽ ስትታይ ትራምፔት በዚህ በኩል አለ፣ በዚህ ክላርኔት አለ፣ በዚህ ባሪቶን አለ እንደዚህ እያለ የተለያዩ ትንፋሽ መሳሪያዎች ናቸው እነዚህ። እነዚህ በሙሉ ተወግደው ሁለት ሳክስፎን ብቻ ይዘን መድረክ ላይ ስንወጣ በጊዜው እንግዲህ እንዴት ጥሩ ይሆናል አይሆንም፣ እንግዲህ ያው ጥርጣሬ ነበር። ግን እቺ አለመችም ኤክስፐሪመንት የተሞላች ናት፣ እና የስራችን ተደማጭ እነት አገኘ። እና ከዛ በፊት ያሉት ባንዶች በሙሉ አንድ ትራምፔት እና አንድ ቴነር ሳክስፎን ነው የሚሰሩት የነበረው እና የሮሃ ባንድ አንደኛ ይሄ ነው። ሁለተኛ በሮሃ ባንድ ውስጥ ያሉት ሙዚቀኞች በሙያ በተፈጥሮ ተሰጥኦ ያላቸው የያዙት ሙያ ደግሞ ጠንቅቀው የሚያውቁ ሰዎች ተመራርጠው የመሰረቱት ባንድ ስለሆነ እንግዲህ የብዙ ሰዎች ጭንቅላት ተጨምቆ ነው የሮሃ ባንድን ውጤት ያመጣው ላለ ወደ ልጅነት ደግሞ ጥቂት የሚመልሰ ጉዳይ ብዙ ጊዜ እንግዲህ ሁላችንም ልጅነታችን በጣም እንወደዋለን። መለስ ብለን ስናስበው እዚያ በጣም ነው ደስ የሚለውና፣ አንተ ጋርም የተለየ ነገር ማንሳት እንችላለን። አንደኛው በጣም ደስ የሚለው በአያት እጅ የሚያድጉ ሰዎች በጣም የተለየ ነገር ይኖረዋል ማለትና፣ አንደኛው እሱ ነው። እንግዲህ አዲስ አበባ ባሻ ወልዴ አካባቢ አከባቢ ከሰባት ዓመት ጀምሮ እንደዚህ አይነት ነገሮች ስለነበሩ በአያት ቤት ማደግ የሚባለው ነገር ደግሞ የራሱን የቻለ በጣም ደስ የሚል ነገር አለው ከዛ ባሻገር በ11 ዓመት ነው ብሔራዊ ቲያትር ገብቶ የሙዚቃን የመማር እድል አግኝተህ የነበረው በጣም በተለየ መልኩ ሰዎች ዳዊት ይፍሩን ሲያስቡ ደግሞ አካውንታንት አርጎ አያስቡትም ግን ነበር እንደዛ ከ10 አመታት በላይ ደግሞ በመንግስት መስሪያ ቤትም ሰርተህ ነበር ይሄ እንደ ቅምሻ አይሆንንና ምን አይነት ልጅ ነበረ ዳዊት እንደው ልጅነቱ ውስጥ ሙዚቃ ነበረ ወይ እሱን እንካፈል ፍጹም የለም። በልጅነት ውስጥ ምን ሙዚቃ የሚባል ነገር የለም። እና የሙዚቃ ጣዕምን ማቅም ሙዚቃ ለምን እንደሚሰራ ማቅ ወጣት ነው እንግዲህ፣ ወደ ሙዚቃ ትምህርት ቤት ሄደው ይሄ ሙዚቃ ትምህርት ቤት ደግሞ ሲሄደው፣ በአጋጣሚ ነው የሄድኩት። እና የሄድኩት የክረምት ወራትን እዛ ለማሳለፍ ነው፣ ለመዝናናት። ግን እንደ አጋጣሚ ሆኖ የህይወቴ መሰረት ሆነ። እና በሁለት ወር ውስጥ ሙዚቃ ተምሬ መስከረም 18 ነው ያኔ ትምህርት ቤት የሚከፈተው። ወደ ትምህርት ቤት እገባለው ብዬ ነበር እና ሳላውቀው መስከረም 18 ባለፈ አንድ ዓመትም ሞላ ሙዚቃ ላይ ነው። እና በዛን ጊዜ ያሳየሁት ውጤት ያስተማሪዎቼ እንግዲህ ተሰጥቶ ወይም ችሎታ ማለት እችላለሁ። እኔን ያስተማሩ ሙሴንስ አልባንደኛን ናቸው፣ አቶ አይምሬ፣ አቶ ጸጋዬ እነዚህ እነዚህ ሰዎች በዘመኑ እንግዲህ በሙዚቃ በጣም የበሰሉ ሰዎች ስለነበሩ በአጭር ጊዜ ውስጥ ሙዚቀኛ ነኝ ሊያረጉ ችለዋል። ልጅነትን ተወደዋለ። በተለይ እንዴ በጣም በጣም የጋሽ ዳዊት የልጅነት ህይወትም እድለኝነት ያለበትም ይመስለኛል። ለምሳሌ ወደ ሙዚቃው ህይወት ለመግባት ትልቅ እድል የገጠመህ ይመስለኛል በብሔራዊ ቲያትር እያለቀስክ በነበርክበት ሰዓት ነርሲስ ናልባንዲያን ወደ ቲያትር ቤት ወደ ሙዚቃው እንድትቀላቀል በማድረጉ ይህኛው ልጅነት እድለኝነትን የተሞላበት ይመስለኛል በጣም። እና የዛችን ደቂቃ ላይ ሙሴ ነርሲስ ናልባንዲያ በር ላይ አግኝተውኝ ግባ ባይሉኝ ኖሮ ሙዚቀኛ ለሆን አልችልም። በምንም አይነት ሙዚቀኛ ለሆን አልችልም። እንደውም አያቴ ምን ይሉኝ ነበር በልጅነቴ እንግዲህ፣ የዛን ጊዜ ቁመቴን አይተው ምንም አይተው እንደሆን አላቅም። ይሄ ልጅ ወታደር ነው የሚሆነው። እና በዛን ዘመን ነርስ እና ወታደር የተከበረ ፕሮፌሽን ነው። እና ምናልባት ወታደር ቁመቴ ነው በአግደኝ እኔ ወታደር ልሆን ይችል ነበር፣ ነው ማለት ሙዚቀኛ ባለው ነው። አይ 13 ወር ጸጋ ብለህ ሀገርን እየጠበክ ነበር። አይ በጣም ጥሩ። የሮሃ ባንድን የቅንብር ስራዎችን እጅግ በርካታ ስራዎችን ሰርተሃል። ለመጀመሪያ ጊዜ ደግሞ ያቀናበርከው ቡናው ደርሷል ለመጀመሪያ ጊዜ ያቀናበርከው የመልካሙ ተበጄን ሙዚቃ ነበር። ና እንግዲህ በዛ ዘመን የቅንብር ስራና የአሁኑን ዘመን ስናነጻጽረው በጣም የቴክኖሎጂ ልዩነት አለው። ና ያን የዛን ዘመን የቅንብር አሰራር ቴክኖሎጂ እንዴት ነበረ? እስኪ እሱን እናስታውስ። እንግዲህ የመጀመሪያው ስራዬ በምባ ተለያየን የሚል ነው። በምባ ተለያየን ነው። ይሄ የዜማ ደራሲ ወንድሙ ቶላ ነው። እና ብሔራዊ ቲያትር ዳዊት ኦርኬስትራ ያለው ነው የሰራሁት። እና የዛን ጊዜ ያለው እንትን ምንድን ነው ያቀናበር ስልት የሙሉቀን መለሰ ስራ በጣም የሚደነቅም ራሳቸው ቤታቸው ጽፋ ይመጣሉ ያስጠናሉ እና ቢግ ባንድ ስታይል ነው በቢግ ባንድ የሚሰራ ነው እና የእሳቸውን ፈለግ ተከትዬ የሰራሁት ነው የመልካሙ ተበጀ በንባ ተለያየን የሚለው እና የዛን ጊዜ በልጅነቴ የተመሰገንኩበትና ጥሩ ውጤት ያሳየሁበት ነው እና ሙሉቀን መለሰም አመስግናኝ ከዛ በኋላ የተለያዩ ስራዎች እንድሰራ ይሰጡ እድል ይሰጡኝ ነበር እና የዛን ዘመን እንግዲህ በጣም አድካሚ ነው። እያንዳንዷ ትጻፋለች እያንዳንዱ ሙዚቀኛ የሚሰራው በጽሁፍ ነው የምታቀርበው። ቴክኖሎጂ ሲመጣ ግን ያዝ ያዝ ነው። ይህን ያዝ በለ የተያዝከው ተያዘ፣ ተመዘገበ። ከዛ በኋላ በሚቀጥለው ጊዜ ላታስታውሰም ትችላለህ የሰራኸው። እና ይሄ ቴክኖሎጂ በጣም ነገሮችን በጣም አቅልሏቸዋል፣ እና ጠንክረ ደግሞ እንዳንሰራም ያደርጋል፣ አስንፎኗል። አቅልሎ በጣም ማለት ይቻላል። አዎ ከዘመኑ ጋር ቀለልም ብሏል። እንደገና ደግሞ ለጥንካሬውም ትንሽ ለቀቅ እንድንል አድርጎናል። የቴክኖሎጂ በስኳር ነው። አዎ እኔ እድሜ ትንሽ ስለገፋ፣ እኛ ወጣቶች ስለሆነ ለልጅነቴ ብዙ ስኳር አልተሰጠኝም። ስለዚህ አሁን አያት በጣም ስኳር ስትከለከል ነበር። ወንድ ናቸው አያት ያሳደጉኝ። ነገራችን ቆንጆ ቡና ነው። በተለይ መንገድ ሌላው ብዙ ጊዜ አሁን ፊልሞችን ምናምን የማየት እድል ይኖረናልና አንዳንድ ትልቅ ፊልም የሚሰሩ ሰዎች መለስ ብሎ ዲጂታል ዘመን ላይ ሆነ ግን በፊልም መስራት ይመርጣሉ ወደኋላ ኋላ ተመልሰው ማለት ነውና በጣም አድካሚ ነገር አለው፣ ግን በጣም ትልቅ በጀት መደበው ምናምን ያን ነገር ለመስራት ይሞክራሉ። ውጤቱንም በጣም ይወዱታል። የተለየ መንገድ አለው ብሎ ያስባሉና ሙዚቃን ስናስብ ሸክላን እናስባለን። በጣም ብዙ ሰው ዛሬም ድረስ ይወደዋል፣ እንዲሆን ይፈልጋል፣ ቤቱ እንዲኖር ይፈልጋል፣ ማጫወት በሱ ይፈልጋልና አንተም ከ45 ዓመታት በኋላ ነው በድጋሚ ያሳተምከው በመሳሪያ የተቀነባበረ ሙዚቃም ነበር እንደው ለምን መረጥክ? እንዴት አሰብከው? ስለሱም ይሄ እኔ የኔ ምርጫ አይደለም። በጣም የሚገርም ነገር ነው። እኔ የዛሬ 45 ዓመት የሰራው ስራ በጊዜው ተደማጭነትን አላገኝም። ያላገኘው ምንድነው? በዛን ዘመን በሙዚቃ ብቻ የተቀነባበረ ሙዚቃ አድናቂዎች የሉት። የዛን ዘመን ሙዚቃ ሲባል ዘፋኝ ያለበት ነው፣ እና ሌላው እንደ ሙዚቃ አይቆጠር ነው፣ ሌላ ሙዚቃ ይባል። እንደውም እዚህ ላይ አንድ ጊዜ ለወዳጆች የነገርኳቸው ነው፣ ሂልተን ሆቴል እየሰራን ካን አንድ ሰዓት በመሳሪያ ብቻ የተቀነባበረ ነው ከዛ በኋላ ነው ዘፋኝ የሚገባው። እና ገና እንደጀመርን ብዙ ሰዎች ግጥም ብሎ ይመጣሉ፣ እና አይን አይናችን ያዩ። እኛ ግን ሙዚቃ እየሰራን ነው፣ ሙዚቃ መቼ ነው የሚጀምሩት? እና እንደ ሙዚቀኛ እንደ ሙዚቃ አይቆጠርም ነው። እንግዲህ ይህንን ሙዚቃ ባለመሰማቱ ይቆጨኛል። ረዥም አመት እና የሰላም ኢትዮጵያ ዋና ስራ አስኪያጅ የሆኑት አቶ ተሾመ ሌሎች ስራዎች በዛ ሙዚቃዊ በሚል ድርጅት ሲሰራ ሳይ አንድ ሙዚቃ አለኝና አንድ አልበም አለኝና ይሄንን ባዲስ መልክ ብሰራውስ ብዬ ጠየቁ። ስጠይቅ እስቲ አምጣውና እንስማው አሉ። ያንን ድሮ የሰራሁትን ካሴት ሰጠኋቸው። ያንን ነገር አዳመጡት። ከዛ በኋላ ስዊድን ሀገር ይዘው ተሄዱ። እዛ ካሉ ከነሱ ባልደረባ ጋር ተነጋገሩበት። በተለይ ፈረንጆቹ ሲያዳምጡ እንዴት እንዳዲስ እኮ ኦልሬዲ የተሰራ ተሰራ ነውና እንዴት እንዳዲስ ይሰራል ተብሎ ተነጋገሩ። ተነጋገሩና በኋላ ሳምፕል ነገር አምጥተው ከሶስት ወር ከአራት ወር በኋላ ነው። በቃ ይሄ ስራ ራሱ ነው እንጂ ሌላ ልንሰራለን ሌላ ልሰራ እንፈልግ ለምን ስል ይሄ ሳውንድ አሁን አይገኝም፣ ምሳሪያውም የለ ስታይሉም የለ፣ የሙዚቃው ማሰራር የዛን ዘመን ነው። ስለዚህ ይሄን ነው የምንፈልገው ብለዋል። ዋልደረቦቼ ስላሉት ይሄን ነው የምንሰራው አሉ። ምክንያቱም የዛሬ 45 አመት ስሰራ የሚሻሻሉ ነገሮች ውስጥ ያሉ ይሄ እንዲህ ቢሆን ይሄ እንዲህ ቢሆን የሚል ሀሳቦች አሉ። ያን ለመጨመር ነበር ያሰብኩት። አይ አይሆንም አሉ። እስቲ እንግዲህ እንሞክረው ተባለ። እሺ ተብሎ ዲጂታሊ ሊለቀቅ ነበር የታሰበው። ይሄ እንደውም ለሌሎች በሌሎች ሀገር እንደውም በጣም ተወዳጅ ስለሞ በዓለም አቀፍ ደረጃ እንዲሰራጭ በሸክላ ብንሰራውስ አሉ እና በጣም ገረመኝ እና በሸክላ መስራት ማለት እንግዲህ አንድ የሰራ ነው ስራ ላይብረሪ ውስጥ ገብቶ እድሜ ልኩን እዛ ሰዎች እንግዲህ የሚያዳምጡት ሀሳብ የሚሰጡበት ነው። እና በጣም ደስ አለኝ። በዛ የተነሳ ነው በሸክላ የተሰራው፣ ግን ዲጂታሊም አለ ግን ሸክላው ግን ለታሪክ ለየኔ ማስታወሻ ነው። የኔ የህይወት ታሪክም ነው ማለት ይችላል። እንግዲህ በርካታ አመታትን በሙዚቃ ቆይተሃል ከበርካታ ድምፃውያን ጋር ሰርተሃልና ለአንተ የተለየ ትዝታ የምታነሳው ከሰራው ከሰራሃቸው ድምፃውያን በተለየ የምታነሳው ማንን ሊሆን ይችላል? እንግዲህ እኔ ብዙ ስራዎች የሰራዋቸውና በጣም የተደሰትኩበት ውጤት ያመጣሁበት የሙሉቀን መለሰ ስራ ነው። እንግዲህ የእሱ ናኑና ኑናይ ከሚለው በዛን ዘመን ነው ትልቅ ስራ ተደማጭነት ያገኘው። ምንም እንኳን ከዛ በፊትም ብዙ ስራዎች ብሰራለትም እና እሱ አንደኛ ድርሰቱ፣ ሁለተኛ አረንጅ ሲደረግ ሞራል ይሰጣል፣ ሀሳብ ይሰጣል እና እንደዚ ተጋግዘን የሰራ ነው ስለሆነ የሙሉቀን ስራ በሙሉ በጣም የሚያረካኝና የምደሰትበት ነው። ያ ዘመን በቃ በምንም አይነት ተመልሶ የሚመጣ አይመስለኝም እና እነዚህ እነዚህ በቃ ትዝ ይሉኛል። ሌላው በተለየ መንገድ እንግዲህ አንጋፋ ሙዚቀኞች ወደ ኋላ መለስ ሲሉና ደግሞ ወጣቶችን የማሰራት ነገር ይኖራል፣ ተተኪ ስለሚያስፈልግ በተሻለ መጠን በነዚህ ጉዳዮች በደንብ ነው ስትሰራ የነበረው። በጣም ብዙ ሰዎችን በማፍራት ትታወቃለህና ስለዚህ በየቤቱ ሆነው ተመልካቾቻችን ምስክር ይሆናሉ። ደግሞ ባንተ ስር የፈሩ ብዙ ወጣቶች ስለሚኖሩ በደንብ ይህን ጉዳይ መመስከር ይችላሉ ብለን እናስባለን። አሁን ሁሉ ነገር ሜዳው ሰፊ ነው። ከዚህ ሜዳ ላይ ሰብስበው ያንን እውቀት ማግኘት አለባቸው የሚል ውስጤ አለ እና በዚህ የተነሳ ከሰላም ኢትዮጵያ ጋር በመተባበር ወጣቶችን መጀመሪያ ስክሪን እናደርጋለን። ከዛ በኋላ እናስተምራቸዋል። ስናስተምር ዜማ ድርሰት እንዴት ነው፣ ግጥም ድርሰት እንዴት ነው፣ ቅንብር እንዴት ነው፣ ድምፅ እንዴት ነው፣ የሙዚቃ መሳሪያ ጨዋት እንዴት ነው፣ ስቱዲዮ ገብቶ ደግሞ መቅረጽ እንዴት ነው። ከዛ በኋላ ደግሞ መብት የኮፒራይት መብታቸው እንዲጠበቅ እንዲጠበቅ ምን ማድረግ አለባቸው? አንድ ስራቸውን ለአንድ አሳታሚ በሚሰጡበት ጊዜ መፈራረም እንዳለባቸው በጽሁፍ መሆን እንዳለበት፣ ያ ጽሁፍ ደግሞ ገደብ ጊዜ መኖር አለበት። ለአምስት አመት ለአስር አመት ነው እድሜ ልክ የሚባለው። እንግዲህ በዚህ በኮፒራይት ህግ አንድ የጥበብ ሰው ያፈራውን ስራ ህይወት ዘመኑ እስካለ እስከ መጨረሻው ድረስ የራሱ መብት ነው። ከሞተ በኋላ አምሳ አመት ደግሞ ለልጅ ለልጆቹ የሚተላለፍ ነው። ይሄንን እንግዲህ ማሳወቅ ያስፈልጋል እና በነፃ ዝም ብሎ የሚጣል ነገር መሆን የለበት። በነፃ ከሰጠ ደግሞ ዋጋ የለውም ቫልዩ አይኖረውም። እና ይህንን ወጣቶች ውስጥ ማስረጥ ስለነበረብን ይን በተከታታይ ወጣቶችን አሰልጥነናል። በዛን ጊዜ ያሰለጥናቸው መካከል ብዙዎቹ ለቁም ነገር በቅተዋል እና በዛ መስመር ሄደው ራሳቸውን ችለዋል እና ያ ጋሽ ዳዊት እንደው ከሙዚቃ ውጪ የተለየ የሚያዝናናው ነገር ካለ ምን ሰው ማለት ነው? ያን ተመልካቾች ጥሩ ስለሆነ ከዚህ። አዎ ከሙዚቃ ውጪ ምን አይነት ጉዳዮች ያዝናናሉ ማለት ነው? ምናልባት ለምሳሌ ስፖርት፣ ኳስ፣ ምን ያዝናናሃል? ከሙዚቃው ቀጥሎ ለመዝናናት የምትጠቀመው ማላየው መስመር ነው። ሁለት ኳስ አልደርስም እኔ። እንግዲህ ማንበብ ማንበብ ደስ ይለኛል። ሙዚቃ ማዳመጥ ደስ ይለኛል። ሰው የሰራውን ስራ እንደው ከፋፍሎ ማየት ነው፣ በትኖ ማየት ይባል ይሻላል። እዛ ላይ ያዝናናኛል። ሌላው ሰው መርዳት፣ ይሄ በጣም ያዝናናኛል። የኪነጥበብ ስራ እንግዲህ ቅብብሎሽ ነው። እናንተ የሰራችሁት አለ፣ ከናንተ እናንተን ተከትሎ የሚያድግ የሚቀበል ሰው አለ። እንደገና እነሱም ሌላ የሚሰጡት አለና እናንተ የሙዚቃ መንገድ ተተኪዎች እንዴት ተቀብለውታል? እንዴትስ መቀበል አለባቸው ብለ ታስባለህ? እንግዲህ የኛም መንገድ የተቀበሉ አሉ። አንዳንዱ ደግሞ ቴክኖሎጂ ስላቀለለላቸው የኛ መንገድ ከባዱን መንገድ አይወዱትም። በቀላሉ ማምረትና በቀላሉ ማግኘትን የሚፈልጉ አሉ። ይህ ሲሆን ደግሞ ምንድነው የሚጎለው? ብዙ ጊዜ በቀላሉ ያገኘው ነገር ገለባ ነው የሚሆነው። እኛ የሰራንበት ዘመን በጣም አድካሚ ነው። በአንድ ቻናል ነው፣ ስድስት ሰዎች በአንድ ቻናል ነው ስንሰራ የነበር ነው። እነዛን እንግዲህ ሚክስ የምናደርገው ራሳችንን ከዚህ ከሳውን ሲስተም ነው የሚወጣው። ያን ለማድረግ አንድ የአንድ ሰው ሪኮርዲንግ ለመስራት 15 ቀን፣ አንድ ወር፣ ሁለት ወር፣ ሶስት ወር የፈጀብናል። እንደየ አቅሙ ነው እና አሁን ቴክኖሎጂ በቀላሉ እጃቸው ስላለ በአሁኑ ወጣቶቹ አንድ ድምጻዊ በአንድ ሾት ይቀርጹታል። ከዛ በኋላ እንደፈለጉ ነው እንደፈለጉ እያረቁ እያረቁ እያረቁ ሰው ሆነ ያወጡታል። ያ ግን ያንን የሰራው ሰውዬ ግን እነሱ የሰሩትን አያውቀው። ነገ ተነገ ወዲያ ስራ ብትል መድረክ ላይ በቃ አይን ፍጥጥ ነው የሚመጣው። ስለዚህ ይሄን ለሚሰሩ ሰዎች፣ ወደ ገበያ ላወጡት ሰዎች ቀላል ነው አጭር ነው መንገዱ። ይሄን ለሰራው ሙያተኛ ግን በቃ መግደል ማለት ነው። እንደው ለፋና ቀለማት ተመልካቾቻችን የማጠቃለያ ሀሳብ እንዲሆን ከ50 ዓመት ትዝታ ብዙ ማውራት ይቻላል፣ ግን ለዚህኛው ሰዓት እንዲያግዘን እንግዲህ፣ የራስ ሆቴል፣ የሂልተን ሸራተን የነበሩ በጣም ብዙ ደስ የሚሉ ትዝታዎች አሉ። የመድረክ ስራዎች ነበሩ። በዚህ ጊዜ እንግዲህ በጣም በተለየ መንገድ ብዙ ተመልካች የሚገኝበት ዝናው ከፍ የሚልበት ስለሆነ፣ ይሄኛው ዘመን ላይ እንደዚህ አይነት ነገሮችን አንመለከትም። ዝናን በአግባቡ አለማስተናገድ አለ። እንግዲህ ጎንበስ ብሎ ደግሞ ያለን ሰጥቶ ደግሞ ትንሽ መተናነስን ብዙ ስለማይ ነው፣ እዚህ ላይ ጥቂት ሀሳብ አጋርተህን እንጨርሳለን ጨዋታችን በዛ ከዛ ጋር ተያይዞ ደግሞ የጋሽ ዳዊት የሰርግ ስነ ስርዓት ያካሄድ ያካሄድኩ ሂልተን ሆቴል ላይ ነው። እሱንም አንሳለን። አዎ፣ እሱ እንግዲህ እድለኝ እድለኝነት ነው እና በዛን ዘመን ሂልተን ሆቴል ደግሶ መዳር ማለት ነው መሞሸር። አዎ አዎ፣ ምንም ማጣይቅ ነው ግን፣ እዛ ሰራተኛ ስለሆንኩ ያ እድል አጋጥሞኛል። እና ትልቅ እድል ነው እንግዲህ ይሄ። በ1975 ዓ.ም ምረት ነው እንግዲህ። እናንተ ወልዳችሁ ሚጠያሉ እና ጥሩ እድል ነበር። ላለሁ በጣም ነው የምናመሰግነው። ያው በድጋሚ እንኳን ደሳለህ ማለት እንፈልጋለን። በጣም ተገቢም ስለሆነ እውቅና የሰሩትን ማመስገን በጣም አስፈላጊ ነው። ስለዚህ አንተንም እንግዲህ የሰጡትን አካላት ሆኖም ማመስገን እንፈልጋለን። እኛም ምክንያት ሆኖም ስለተጨዋወትን እዚህ ማለት ነው። አዎ እንግዳችን ሆነ እዚህ ድረስ ስለመጣህልን እጅግ አድርገን እናመሰግናለን። እዚህ እዚህ በነበረን ቆይታ ደግሞ ኤልጌል ሆቴልን በጣም ከልብ እናመሰግናለን። ቆንጆ ቦታ ላይ ጥሩ ጨዋታ እንድናደርግም ምክንያት ስለሆኑ ሙዚቀኛና ፒያኒስት እንዲሁም አቀናባሪም ጭምር ነው ክቡር ዶክተር ዳዊት ይፍሩን ጋብዘን ቆይታ አድርገን ነበረ። ወደ ስቱዲዮን መልሳችሁ አይደለም። መልካም ጊዜ ሁንላችሁ።